ሰላም እንዴት ናችሁ? ጉድ የተከበራችሁ ቤተሰቦቻችን፣ ዛሬ እንግዲህ በጠዋቱ ተገኝተናለን። ማርቲ ያለች እኔም አለሁ። እኔና ማርቲ ተያይዘን ብዙ ወደ ታላቁ አቡነ ገብረ መንፈስ ቅዱስ ገዳም ነው የምንሄደው። ዝቋላን ታቁታላችሁ ብዬ አስባለሁ። ለማታቁት ደግሞ ያሳያላቸው። አንድ ላይ እንሄዳለን። እንግዲህ ከባሴና ከማርቲ ጋር ማርታና ባሴ ባሴ ማርታ እና ባሴ በጣም ቁም ነገረኛ ሆኖ ያለ ሆነስ፣ እንደምታውቋቸው በቀልድ ጨዋታ ሳይሆን ገዳም ሊወስዳችሁ ነው። እስከ መጨረሻው ያለውን ቪዲዮ ይዩ። ዝቋላ ለማታውቁ እናሳያችኋለን። ለምታውቁት ደግሞ ያለውን ነገር ሁሉንም ነገር እናሳያችኋለን። አብራችሁን ቆዩ። ገብረ መንፈስ ቅዱስ አዌ ጻድቁ ረንዴን ነው አባቴ ረንዴን ነው መድኃኒቴ በደልና ክርማ የሚሰነጥቁ ረንዴ ነው አባቴ ረንዴ ነው መድኃኒቴ። እንግዲህ ደርሰናል ማለት ደርሰናል። ስራችሁ የሦስት ሰዓት እግር መንገድ አለ። ከዛ በፊት እየበላን ነው። ማርቲም አለች ቤት ታወራ እና በጣም ምስኪን ነው አለ ዛሬ። አዎ፣ እየበላ ነው። ያመጣችው እሷ አንተ ወሰደችኝ። የጉዞ መኪናቸው የጉዞ ማህበር ታየም ታክሲ ማሩስ የጉዞ ማህበር። እሺ ጋይስ አሁን የሚገርም ተራራ ነው የሚጠብቀን፣ በጣም ትልቅ ተራራ። የሶስት 3 ሰዓት መንገድ ይሆናል በግምት እና አቅም እየሰበሰብን ነው። እቃችንን ባህያ ልናስጭን ነው እና ቦታው በጣም ደስ ይላል፣ በጣም ያደክማል ግን በዛው ልክ ደግሞ መንፈስን የሚያድስ ቦታ ነው በጣም። እና መታችሁ የማታውቁ ደግሞ መምጣት አለባችሁ። ቀጣይ ዓመት ጥቅምት አምስት እንገናኝ። ቦታውን በቻልኩት አቅም ቆንጆ አድርጌ ለማሳየት እሞክራለሁ። አብራችሁን ቆዩ። የዝቋላ ገዳም እንግዲህ ከአዲስ አበባ በ84 ኪሎ ሜትር ርቀት ላይ ይገኛል። በውስጡ እንግዲህ በጣም ትልቅ ተራራ እንደየተራማጁ የተለያየ ሰዓት የሚወስድ ተራራ አለ። ተራራውን ከወጣን በኋላ የዘቋላ አቦ ቤተክርስቲያንን እናያለን። በተጨማሪ መቶ ዓመት አቡነ ገብረ መንፈስ ቅዱስ የጸለዩበት ሐይቅ አለ። እሱንም አብረን ምናይ ይሆናል። በጣም ውብ የሆነ መንፈስን የሚያድስ ቦታ ነው። እስከ መጨረሻው አብራችሁ እንድትቆዩ እንጋብዛችኋለን። መልካም ጊዜ። ተጀምሯል ተጀምሯል። እንግዲህ ፍጻሜውን እናያለን። ይፈጸማል። ሰው ደስ ይላል። አየሩም አሪፍ ነው የዘንድሩ

ለዳገቱ ጨርሱ ላይ ከዛስ ቢነራቸው አርባ ደቂቃ ጉዞ በኋላ ወንበረ ማርያም የምትባል ቤተክርስቲያን አለች። ወደ ዙቋላ ስትወጡ መሀል ላይ ማረፊያ ናት። ያው ታሪኳም እንደዛ ነው። አቡዬ ወደ ላይ ሲወጡ ያረፉባት ናት። እኛም ወደ ላይ ስንወጣ ወንበረ ማርያም ሁሉም ሰው አርፎ ነው የሚሄደው፣ እና መንገዱ ገና አልተነካም። ግን አልቻልንም፣ እኔ አልቻልኩም፣ እውነት ለመናገር ማርያምን። ግን ተስፋ አንቆርጥም፣ ወደፊት ነው። ይሄው ላበላ ቡነና ነው ጠቆርቆ። አንቺ ከሰልኩ አላርፍም ትላለች። እናያለን። እዚህ ነው ከመሬት የተነሳ ነው። መኪኖችን አያቸው አያችኋቸው? እነዚህ ከዚህ ተነስተን እዚህ ደርሰናል። እዛ አካባቢ ይቀረናል ትንሽ ነው

ሰት አያ አንድ ሰዓት ከአስር መንገድ እየተጓዝን ነው። እስካሁን ካለንበት ላይ ደግሞ ስንደቃ እንደሚፈጅብን ያለን ሰው በጣም ጠንካራ ነው። የሚገርማችሁ እውነት ይሄ የመኪናው መንገር ነው። አቋራጭ ለአቋራጭ ደግሞ ያለውን ህዝብ አሳያችኋል።

ይህ እንዳባያችሁ በጣም ነው የምንችለው። ይለያል። በጣም ቀላል ሰ እንዳልመስላችሁ፣ ራሴ ሊፈነዳ ነው። ብቻ አርፈናት። የዘንድሮ አየር እንደዚ የሚገርም ነው ማርያም

ተመስገን ነው። ጀግና ነን፣ እንችላለን አይደል? በጣም በጣም ብዙ መንገድ መተናል። በጣም ትንሽ ነው የቀረን። አሁን ያሳየኋችሁ አሁን ያሳየኋችሁ ተስፋችን ነው፣ ምን ያህል እንደመጣን ማለት ነው። አሁን ደስ የሚል ቦታ ነው። አየሩ እንዴት ደስ እንደሚል። ዘንድሮ በጣም እንትን ነው፣ ደመና ነው እና ደስ ይላል። እና አብራችሁን ቆዩ። ደርሰናል። አይ ወደ ምን እንደ ተናያቸዋች እንሂድ እንሂድ ተባብለን በመሀል ያው እንሂድ ተባብለን ያው በመሀል ለብቻ ለብቻ የሄድን፣ የሰው ልጅ እንግዲህ አብሮ አይቀጥልም። ያሳዝናል።

በመጨረሻም ወደ መድረሱ እየደረስን ነው። በጣም ትንሽ ነው የቀረን። በነገራችን ላይ እዚህ ገዳም ስመጣ ለስምንተኛ ወይ ለዘጠነኛ ጊዜ ለስምንተኛ ወይ ለሰባት ወይ ለስምንት ከሁለት አንዱ በጣም ቆይቻለሁ። በየአመቱ ጥቅምት አምስት እዚህ ይመጣለሁ። በጣም ነው ደስ የሚለው እውነት ለመናገር በጣም ቦታው እውነት ለመናገር ስትወጡት ያደክማቸዋል። እላይ ስትደርሱት ግን ሁሉንም ነገር ነው የምትረሱት። የሆነ ውስጣችሁን የሚያድሰው ነገር አለ። ማርያምን ነው የምላችሁና ሁላችሁም ነው ጥቅምት አምስት የአመቱ ነው። ብቻ ያለውን ነገር ለማሳየት ሞክራለሁ፣ በቻልኩት አቅም። ያው ከመጣን አይቀር ቁም ነገር ለመስራት ያህል ስለ ቦታው፣ ስለ ታሪኩ፣ ስለ አዊ ታሪክ የሆነች አጠር ያለች ምጥን ያለች ቪዲዮ አዘጋጃለሁ ብዬ አስቤያለሁ። ይሳካል ብዬ ተስፋ አደርጋለሁ። እስከ መጨረሻው ማየት እንዳትረሱ። ጥሩ ነገር ትማሩበት አላችሁ ብዬ ተስፋ አደርጋለሁ። አብራችሁን ቆዩ፣ እንወዳችኋለን።

በመጨረሻም ደረሰ። ተመስገን ተመስገን፣ ደርሰናል። እሺ፣ ውድ ቤተሰቦቻችን፣ በመጨረሻም ደርሰናል። መጨረሻ ሪያታውሪ አዎ፣ ማውራት የለባትም ማርታ እንደዚህ አይነት ትልቅ ቦታ ስንመጣ ብዙ ማውራታት ይችላል። ደርሰናል። ግን አምስት ሰዓት ተነስተን ስምንት ሰዓት ነው የደረስነው። ሶስት ሰዓት ብቻ ነው የፈጀብን። እንደውም ሶስት ሰዓት የእግር መንገድ ነው ወደ ኋላ እየገፋን አዎ፣ አንተ ባትገፋ ኑሮ ባት ወደኋላ ባት ኖሮ እኛ አልመጣም። ብቻ ግን በጣም ነው ቦታው የሚያምረው። አሁን ቅዳሴ ስለሆኑ ነው ውስጥ እንገባለን፣ እና ነገ ደግሞ ያለውን ነገር አጠቃላይ እናሳያችኋለን። ማርቲም አለች። ኧረ ጀግና ናት እንዳሰብኳት አይደለችም። ብቻ ግን ይህን ይመስላል። በጣም ጎብዘናል። ሁነት ስለምናገር የሶስት ሰዓት እግር መንገድ ነው ወደ ላይ እየመጣ ነው። በእኛ አረማመድ ሶስት ሰዓት ነው የፈጀብን። አጋጣሚ ደግሞ አየሩን በጣም አሪፍ ነበረ። ዝናብም የለም፣ ሙቀትም የለም። የሆነ ደስ የሚል አየር አለ። ሌላ ጊዜ በጣም ሙቀት ነው እና እሱ አግዞናል። አሁን አረፍ እንበልና በኋላ እዛ ጋ መዝሙር ይዘመራል። የሁሉም ሰፈር ልጆች እዛ ጋ በኋላ እንደው ዝምታ ወርቅ ነው እኮ እና ያለውን ነገር አጠቃላይ እናሳያችኋለን። አብራችሁ ቆዩ። ማርታ በጣም እየረበሸችኝ። ሰላም፣ እንዴት አደራችሁ? እንግዲህ ትናንትና መተን አድረናል። ትናንትና በጣም ከባድ ከባድ የራስ ምታት ያዘኝ ልነግራችሁ ከምችለው በላይ ማለት ነውና ገባሁ ይተኛው በቃ፣ ያው ልፋስም ነበረ አልቦኝም ስለነበረ ንፋስና ላቡ ምናምን አንድ ላይ ተጋጨብኝ። እና ዛሬ ደሞ ትናንት በአራት ነበር፣ ዛሬ አምስት ነው። አቡዬ ነው ማለት ነው። ጠዋት ተነስተን ጸበል ተጠመቅን። አሁን ደሞ ታቦት እየወጣ ነው። አሳያችኋለሁ ማለት ነው። አብራችሁን ቆዩ

እንግዲህ እዚህ ባህር ውስጥ አቡነ ገብረ መንፈስ ቅዱስ ለመቶ ዓመት ኢትዮጵያና ሕዝቦቿን ማረል ብለው የተማጸኑበት ቦታ ነው ማለት ነው። በጣም ትልቅ ሐይቅ ነው። በእግር እንኳን በጣም ብዙ ሰዓት የሚወስድ ሐይቅ ነው። በጣም ውብ ስፍራ ነው።

እንግዲህ ከሞላ ጎደል በዝቋላ አቦ የነበረን ቆይታ ይሄንን ይመስላል። ባሰብኩት ልክ ባላሳያችሁም ትንሽ ነገር አሳይቻችኋለሁ ብዬ ተስፋ አደርጋለሁ። በመሀል ስልኬ ስለዘጋ እና እራሴንም በጣም አሞኝ ነበረ እና በጣም ብዙ ነገሮችን አልቀረጽኩላችሁም። ከሞላ ጎደል አሳይቻችኋለሁ ብዬ ተስፋ አደርጋለሁ። እንግዲህ እናንተ ደግሞ ሄዳችሁ እንድትጎበኙ ትጋብዛችኋለሁ። በጣም ደስ የሚል በጣም ልዩ ቦታ ነው በጣም በጣም በጣም ቃል ያጥረኛል ስለቦታው። ቦታው በጣም መንፈስ የሚያደስ ቦታ ነው እና እየሄዳችሁ እንድትጎበኙት ጋብዛችኋለሁ። በእኔ በኩል የነበረን ጊዜ ይህንን ይመስላል። ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። መልካም ጊዜ። ገብረ መንፈስ ቅዱስ አዌ ጻድቁ ረንዴን ነው አባቴ ረንዴን ነው መድኃኒቴ ገደል እንዳ ቅርማ የሚሰነጥቁ ረንዴን ነው